ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለነባሮች መታች ስለምታበረታትኝ ከልብ አመሰግናለሁኝ ማለት ነው። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን እያልኩኝ እንግዲህ ጽናት በጣም በጉጉት የምንጠብቀው የጽናት ድራማ ክፍል ሀምሳ ተለቋል ማለት ነው። ሁላችንም እንደምናውቀው እንግዲህ የኪራ አባት ጽናትን በጣም እያስጠናቀቋት ነበረ። ለምን የኪራ እናት ያው በካንሰር ታማሚ እንደሆነች እና የኪራን አይን በአይን ማየት ደስታ ማየት በጣም ስለምትፈልግ ሀሴት የምትባል እንግዲህ የከተማ ልጅ አንድ ስላለች የኪራ አባት ጓደኛው ልጅ ናት ማለት ነው እና ስለዚህ ከእሷ ጋር ፍቅር እንዲጀምሩ እሷ እንድታግባባው ኪራን አደራ ጭምር ሰጥቷታል። ጽናት ታልሆነ እኔ ህይወትሽ የሚቀየርበትን ገንዘብ እሰጥሻለሁ አንቺንም ደግሞ ለጥሩ ሰው እድርሻለሁ ክብሮም ስለ አንቺ መልካምነትና ከክብሮም ጋር ያላችሁን አሪፍ ጊዜ ያሳለፋችሁትን ነግሮኝ ነበር ብሏታል የኪራ አባት ማለት ነው። ጽናትም ኧረ ከክብሮም ጋር እኮ ምንም አይነት ከወንድምነት የዘለለ ግንኙነት አልነበረንም ብለዋለች፣ ማለት ነው። እና እንግዲህ እኔም መልካም ሰው ድርሻ አለው ጥሩ ሰው ለህይወትሽ አስፈላጊ የሚሆን ብሎ ሲላት፣ ጽናትም አይ ጋሺ እኔ በአሁኑ ሰዓት ትዳር ለመያዝም ሆነ ፍቅረኛ ለመያዝ ዝግጁ አይደለሁም ብላቸው ብላ መልሳለታለች ማለት ነው። እንግዲህ የኪራ አባት ያው ልጅቷን ራ ሄዶ እንዲቀበላት አድርጓል ማለት ነው። እቤትም መታለች። ጭራሽ በቃሽ ጋሼ ቡና ላፍላ ለእንግዳ ስለሚመጣ ብላለች። ለሐሴት ብላ ስትለው አረ ሐሴት እኮ ቡና ጠጣ አላርጂ ካለባት ብለዋል። እንዴ የምን የቡና ምናምን ብላ እንግዲህ ጽናት ጠይቃለች ማለት ነው። የኪራን አባት አዎ፣ የሰው በሽታ እንደ መልኩ እንደ ሰው የተለያየ ነው ብሏታል። የኪራ አባት ማለት ነው ምረት እንግዲህ ጽናት ማለት ነው። ጽናት አሳልፋ ለመስጠት ከብዷታል። አንደኛ ደግሞ አደራ በቃ አደራ በጣም ከባድ ነገር ነው እና ቃሏን ለመብላት ስለከበዳት የራሷን ህይወት አሳልፋ እየሰጠች ነው። ለምንድነው ጽናት እውነቱን መጋፈጥ እውነቱን መናገር ያቃታት? አሁን ላይ ማለት ነው ኪራን እንግዲህ ያገኘችው ስለ እውነት ከሆነ ድራማም ቢሆንም በስንት ፈተና ዙሪያ አልፋ ነው ኪራን የግሏ ያደረገችው ማለት ነው። እና ብዙ ነገሮችን እንግዲህ መድሀኒት እዛ ቤት ሲመጡ ከሰው ሲጀምሮ ከቤት ጀምሮ ያላደረጓት ነገር የለም። እንግዲህ አሁን ላይ ደግሞ ሀሴት የምትባለው አመታለች ማለት ነው። ስለዚህ ሀሴት እዛ ቤት ውስጥ በጣም እንግዲህ በጠዋት የምትነሳ ሴት ናት። ከአስራ ሁለት ሰዓት ተኩል ተሆነ መኝታ ምንድን ነው የምትል የምታነቃቃ ብቻ ለየት ምትናት ማለት ነው፣ እና በጣም ነው የሚገርመው። እዚህ ጋ እንግዲህ ኪራም ሳሎን ላይ ተኝቶ ነበረ። እሷም መኝታ ቤት ጥሏት ሄዶ፣ እሷም ደናደር ብላው እሱም ደናደሪ ብሏት ሄዷል። እንግዲህ ሳሎን ላይ ተኝቶ በጠዋት ተነስታ፣ አሁን እኮ አስራ ሁለት ተኩል ነው እስካሁን መኝታ ብላ ውሃ ይተው ነበረ እኔ የቀሰቀስኩት በአሁን ሰዓት አንተን ብቻ ነው እንጂ እነጽናትንም አልቀሰቀስኩም ብሎ ሲላት፣ እንዴ እነሱማ ደክሟቸው ነው የተኙት ተያቸው፣ አትቀስቅሻቸው ብሏታል። እና ተይ፣ የተኛበት እንቅልፌን አልጨረስኩም ብሎ ሲላት፣ መኝታ ድጋሚ ብለዋለች ማለት ነው። አዎ ብሏታል። ያው እሷ እንግዲህ በኩባያ የያዘችውን ውሃ ይዛ ወደ ክላሱ ሄዳለ የተነስታ ማለት ነው። እንግዲህ ኪራ ጽናትን ምንድን ነው ያስቀየምኩሽ? ምን አረጌሽ? ነው ምንድን ነው በደሌ ለካስሽ? ይቅርታ ብሎ ሲጠይቃት በቃ ተወኝ። ምን ያላረከኝ ነገር አለ? ከእንግዲህ መራራቅ አለብን። እኔ እናንተ አንድጋ መሆን የለብንም እውነታውን ማወቅ አለብክ። ብለዋለች ምንድን ነው የምትይኝ? ብሏታል ምን ያላረከኝ ነገር አለ እዚህ ቤት ተመጣው አስገድደህ ደፈርከኝ ብዙ ነገር አረከኝ ህይወቴን አጨለም ክብኝ ብለዋለች የድሮውን እኮ ረስተን በአዲስ ህይወት ጀምረናል ጽናት ምንድን ያጠፋሁት እኔ ስቀርበሽ አንቺ እየሸሸሽኝ ነው ፍቅራችን ገደል እየገባ ነው ያጠፋሁት ነገር ታለ ንገሪኝ ብሎ ሲላት በቃ ምንም ነገር የለም ያላረከኝ ብላ በጣም ነበር የተቆጣችው ተይ ጽናትዬ እያለ ሲለምናት እንግዲህ እምቢ በማለቷ በጥፊ መቷታል ማለት ነው ጽናትን እሷም እንግዲህ ኪራ ይቅርት አድርግልኝ ከዚህ በላይ አልችልም እውነቱ ይሄ ነው ብላለች ማለት ነው ለምንድን ነው እውነቱንም አትናገረው ሀሴት የመጣችው ለአንተ ፍቅረኛ ወይም ሚስት እንድትሆን ነው አባት ደግሞ አደራ ብሎኛል ብላን እንዳትልም እዚህ ጋር ሳልፋ ስንም ለመስጠት ከብዷታል በምን ጉዳይ እንደሆነ ኪራም አያቅም ምሩም አታቅም ናሆምም አያቁም ማለት ነው። እና ምሩም ጽናት በጣም ተቀያይራለች። አባቷ መጥተው ከሄዱ በኋላ ምን እንደሆነች አላውቅም ናሆምዬ፣ አንተስ አታውቅም እንዴ ብላ ጠይቀው ነበር። ናሆምም እኔ ምንም አላውቅም ብሏታል። እንግዲህ ስለ ሐሴት ቅድም ስታወራ ሰምቻታለሁ ብሏል። በቃ ስለዚህ ሄጄ ምሩም ጽናትን ማውራት አለብኝ ብላ ስትል ምሩ። ናሆንብን ብሏታል። ከዚህ እንዲቀራረቡ ብዙ ነገር አድርገን አስታርቀናል። ከእንግዲህ ግን ቢቀር ይሻላል። አንድ ሰውን ሄደ ስትገፋፊው የግዳጅ ይመስላል። ስለዚህ ሁሉም የየራሱን ሕይወት ቢኖር ይሻላል ብሏታል። እና አንዳንድ ወሬዎችን እያወሩ ባሉበት ሰዓት ይህ ነገር ስለ እኛ ታሪክ ይመስላል ብሎ ብሏታል፣ ብለዋለች ማለት ነው ምሩ ናሆምም ምሩ በቃ ለምን ፍቅር አንጀምርም ብሎ እያለ ባለበት ሰዓት ነበረ። እንግዲህ ሀሴት የምትባለዋ ሴት እነሱ እንግዲህ ሊሳሳሙ በተቀራረቡበት ሰዓት ፍቅር ሊጀምሩ ማለት ነው፣ ሀሴት የምትባለዋ መታለች ማለት ነው። እና እሷን ሲያዩ ወይ መጣሽ እንዴ ሀሴት ብላታለች። እንዴ ምን ሆናችሁ ነው እንደዚህ የምትደነባበሩት? እዚህ ቤት ሰው ግን እኔን ሳይ እንደሚያደነባብረው ምንድን ነው ብላለች። ማለት ነው እንግዲህ ሀሴት ለአባቷም ስልክ ደውላ በጣም ብርድ እንደሆነ ግን እጅ እንዳልሰጠች እየተቋቋመችው እንደሆነ እዚያ አገር በጣም ብርድ ነው ይሞቃል ብላለች ማለ እውቀቱን እንዳልቻለችውም እየተናገረች ነበረ በስልክ ኪራ ግን መጨረሻው